አዲሱ ትውልድ በደንብ መቀረጽ አለበት ማለት ነው። በሀገር ግንባታ ላይ ዘውትር እየሰራ ቃል ኪዳን ቆሞ አዲሱ ትውልድ በደንብ መቀረጽ አለበት ማለት ነው። በሀገር ግንባታ ላይ ከትምህርት ቤት ጀምሮ ከብዙሃን መገናኛ በሚዲያ አውታር በተለያየ መንገድ ሀገር የሚወዱ ሀገር የሚገነቡ ዜጎች መፍራት አለበትና፣ ሀገር ግንባታ ላይ በደንብ ስራ መስራት አለበት ተብሎ አንዱ በአቋም መግለጫ የተቀመጠ። ከትምህርት ቤት ጀምሮ ከህፃናት መዋላ ህፃናት ጀምሮ ሀገር የሚወድ ሀገራቸውን የሚያከብሩ ለሀገራቸው የሚሞቱ ለሀገራቸው ዋጋ የሚከፍሉ ዜጎች መፍራት አለበት የሚል ሲሪ ሰክታጫ የተቀመጠበት ሁኔታ ስላለ ይህንም የጀማመርናቸው ነገሮች አሉ። የበለጠ ደግሞ እስከ ቀጣይ ጉባኤ አጠናክርን የምንሰራበት ሁኔታ ነው የሚሆነው። ትውልድ ግንባታ ላይ እጅግ በጣም ፈተና በኢኮኖሚ ዘርፍ የሰራናቸው ስራዎች እጅግ በጣም አፕርሼት የሚደረጉ ናቸው። ይሄ በአንሰራ ኑሮ እቺ ሀገር ወዴት ትሄዳለች የሚለው ነገር ማያሰብ ይቻላል ማለት ነው። አይ ሀገራችን በሙሉ በፀጥታ ችግር ውስጥ ስለገባች የፀጥታ ስራ ብቻ ንስራ ብንል ኖሮ ምን ያክል ችግር ውስጥ እንደሚንገባ ይታወቃል ማለት ነው። የኢኮኖሚ ጉዳይ ጊዜ የማይሰጥ ጉዳይ ነው። ሀገር የሚቀየረው በኢኮኖሚ ነው። ኢኮኖሚ ሲባል ሰዎች ሰርቶ ህይወታቸውን መቀየር የሚችሉበት በተለይ በግብርና ዘርፍ ላይ ኢንቨስት እየተደረገ ያሉ ስራዎች አጠቃላይ በሁሉም አካባቢ ሀገራችን በጣም የታደለ ሀገር ነው። የተፈጥሮ በተፈጥሮ የታደለ ሀገር ነው። እንደ ቤንሻንጉል ጉሙዝ ክልል ደግሞ ይታወቃል። በተደጋጋሚ የምናነሳቸው መስራት የሚገቡ ስራዎች አልሰራንም። ገና ብዙ ነገሮች ነው የሚቀሩ። ስለዚህ በግብርና ዘርፍ ላይ ምርትና ምርታማነትን በመጨመር ኢኮኖሚያችን በማሳደግ በደንብ መስራት የሚገቡ ስራዎች ለቀጣይ አመታት በደንብ ትኩረት አድርገን የሚንሰራበት ሁኔታ ነው የሚሆኑ ማለት ነው። ስንዴ ላይ የወሰንነው ኢኒሽቲቭ ሌሎች ዘርፎች ላይ መውሰድ አለብን ማለት ነው። ሩዝ ላይ መውሰድ አለብን ማለት ነው። የተለያዩ የክሮፕ አይነቶች ላይ ኢኒሽቲቭ ወስደን በደንብ መስራት አለብን፣ ኢኮኖሚያችን በዛ ልክ ማሳደግ አለብን የሚል አንዱ በደንብ ትኩረት ተሰጥቶ የሚሰራበት ሌሎች በርካታ ሜጋ ፕሮጀክቶችን የሚመረቁበትና ተጨማ ማማሪያ የሀገር ኢኮኖሚ ውስጥ የራሳቸውን ድርሻ እንዲኖሩ የማድረግ ስራ መስራት አለብን። ሌሎች የኢንዱስትሪ ዘርፉንም በደንብ የምናጠናክርበትና የምናስፋፋበት የምንሰራበት ሁኔታ ነው የሚሆነው። የበለጠ ሀገራችን ወደሚመጥነው ደረጃ ላይ በኢኮኖሚ ደረጃ ካደገችው የፖለቲካ አጀንዳው እየቀነሰ ይመጣል ማለት ብዙ ፀጋ ያለው ክልል ነው። በወርቅም በእብነ በረድም በከሰል ድንጋይም በተለያዩ ማዕድናት የታደለ ክልል ነው ያመኖይን ባለፈው ዓመታት ከለውጡ በፊት ክልላችን በዚህ ዘርፍ ላይ ምንም የተጠቀመ ነገር የለም፣ ዜሮ ነው ማለት ይቻላል። ከለውጡ በኋላ ግን በርካታ ስራዎች የተሰራበት ሁኔታዎች አሉ። በተለያዩ አካባቢ የአካባቢ ወጣቶች ተደራጅቶ በግልም በዚህ ዘርፍ ላይ ተሰማርቶ ህይወታቸውን መቀየር የጀመሩበት ሁኔታዎች አሉ። እጅግ ተስፋ ሰጪ ነገሮች አሉ፣ በሁሉም አካባቢ ማለት ነው። ነገር ግን ማዕድናት ያለበት አካባቢ ላይ ደግሞ የፀጥታ ችግሮች ይኖራሉ። በጣም በጣም ሲሪየስ ማየት ያለበት ማለት ነው። ህገወጦች ይበዛሉ፣ ግጭቶች በዛሉ። ይሄንም በዛው ልክ ነው እየመራን ያለ ነው እየሰራን ያለ ማለት ነው። ህዝባችን ግን በዚህ ዘርፍ ላይ በደንብ ተተማርቶ መሰራት አለበት፣ ህይወቱን መቀየር አለበት። ጀመርን እንጂ ብዙ ያልሰራንባቸው ሥራዎች አሉ ማለት ነው። ለምሳሌ ከሰል ድንጋይ ላይ ይህን ያክል ክልላችን ተወሰነ ካልሆነ በስተቀር ብዙ ባለሀብት ወደ ታዘርፊ ላይ አልገቡም። ማይድን ላይ ብዙ፣ እብነበረድ ላይ ብዙ አልገቡም። እና እዛ አካባቢ ላይ በደንብ ኢንቨስት ማድረግ ያስፈልጋል። አቅም ያላችሁ ባለሀብቶች እየፈጠርን ነው። እነዚህ አቅም ያላችሁ ባለሀብቶች ወደ ከሰል ድንጋይም ወደ ማይድን ዘርፍም ላይ እንዲሰማሩና የበለጠ ሰርቶ ክልላቸውንም ሀገራቸውን የሚቀይሩበት ሁኔታዎች እየተሰራ ነው ያለው። ይህን የበለጠ የቀጣይም ትኩረት የሚናደረግበት ሁኔታ ነው የሚሆነው ሲሪየስ። ቅድም እንዳነሳችው የሰላምና ደህንነት ጉዳይ ግን በዛው ልክ ነው የሚሰራው የሚለው ነገር ለማንሳት ፈልግ ነው። ማህበራዊ ብልጽግና የምንለው አንድ ከትምህርት ጋር የሚያያዙ ነገር ናቸው። ከጤና ጋር የሚያያዙ ነገሮች ናቸው። በማህበራዊ ዘርፍ ላይ የሚሰሩ ስራዎች ጥራትና ብቃትን የጠበቀ መሆን አለበት። ብቃት ያለው ዜጋ መፍጠር አለብን። ብቃት ያለው ዜጋ መፍጠር የሚችለው ደግሞ ከትምህርት ተቋማት ጋር ተያይዝነት ያላቸው ጉዳዮች ናቸው። ስለዚህ በትምህርቱ ዘርፉ ላይ በደንብ ትኩረት አድርገን የምንሰራበትና የበለጠ ተማሪዎች ቴክኖሎጂ ጋር እንዲለማመዱ ከህፃንነታቸው ጀምሮ በደንብ እውቀት በቂ እውቀት መያዝ የሚችሉበት ሁኔታዎች ትኩረት ተሰጥቶ የሚሰራበት ሁኔታ ነው ያለው። በትምህርት ዘርፍ፣ በጤናው ዘርፍ አክሞ መዳን መከላከል እንደጠበቀው ነው። አክሞ መዳን አለበት የሚለው ነገር ላይ በደንብ ትኩረት አድርገን የምንሰራበት ነው። የጤናና የትምህርት ዘርፍን የማዘመን ስራ በደንብ ቀጣይም ስራ የምንሰራበት ሁኔታ ነው የሚሆነው። እነዚህ በማህበራዊ ዘርፍ ላይ በሴቶችና በህፃናት በኩል ያሉ አጠቃላይ በማህበራዊ ዘ ዘርፍ ላይ ያሉትን ማህበራዊ ብልፅግናን ለማረጋገጥ እዚ አካባቢ ያለው ጥራትን የጠበቀው ብቃትን ማዕከል ያደረገው ስራዎች የሚሰራበት ሁኔታ ነው የሚሆነው። እዚ ዘርፍ ላይም ለቀጣይ ዓመታትም ተሻለ ደረጃ የሚንሰራበት ሁኔታ ነው የሚሆነው።